ልጅ እፈልጋለሁ ትዳር አልፈልግም ማለት አይቻልም። ችለዋ አሳይተውናል እኮ ወልደው ልጅ እያሳደጉ ማውቃቸው ብዙዎች አሉ። በስህተት መንገድ ተነጋግረው እኔ ልጅ ነው የምፈልገው ከአንተ። እሱ ነው ስህተት። አሁን እኮ አንድ ወንድና የአንድ ሴት ግንኙነት እኮ ፈቃድ ካለው ፈቃድ ካለው ንጽሕና ያለበት ነው። ፈቃድ ከሌለው ግን ርኩሰት ነው። በርኩሰት መንገድ ነው የተጓዙ ያለው ማለት ነው። ይሄ ነው። ፈቃድ የለውማ ከተፈቀደ ማለት ነው። በእምነቱ ስርዓት ከሆነ ማለት ነው። ፈቃድ እንጂ በሁለቱ መፈቃቀድ ማለት አይደለም፣ የሁለቱ። በቤተክርስቲያናችን በነገራችን ላይ አስገድዶ መድፈር ብቻ ሳይሆን አስፈቅዶ መድፈርም ኃጢአት ነው። ለምሳሌ ለምሳሌ በህገ መንግስት የሚቀጣው አንድ ሰው አስገድዶ በመድፈር አለ፣ ደፈረኝ ብላ እሷ ሳትፈልግ እሱ ብቻ በማስገደድ ቢደፍር ወንጀል ነው። ቤተክርስቲያን ግን አስፈቅዶም ቢሆን ወንጀል ነው። እሷ ፈቅዳው ራሱ ቢሆን ልዩነት አይደለም። አስገድዶ አስፈቅዶ ራሱ ከደፈረ ወንጀል ነው። ማስፈቅዶ ከሆነ መድፈር እንዴት ግን አብራሩልኝ። ግን ሀሳቡ ቆንጆ ነው። እሺ፣ አስፈቅዶ መድፈር ማለት እኮ በእሷ ላይ ያለውን ህግ ደፍሯል፣ ክብሯን። አይ እሷ ፈቅዳለት ነው ከተባለ አልተፈቀደላትም፣ እሷ የመፍቀድ ስልጣን የላትም በራሷ ላይ። ምን ማለት ነው? ክብር ነው። ሰው ነጻ ፈቃድ አለው አይደል? ነጻ ፈቃዷን ተጠቅማ ያልተገባውን ማድረግ እኮ ያስጠይቃል ታዲያ ስለዚህ ነው እሷም ፈቀደች ተብሎ ከተጠየቅነት ነፃ አይደለች። ለዛ ነው ምንም አያስፈቅደው እንኳ ቢሆን ኃጢአት ነው የምንለው። እሷ ወዳው እራሱ ቢሆን ጽድቅ አይሆንም። ለዛ ነው ለምሳሌ በጋብቻ ውስጥ ያሉ ሰዎች የሚያደርጉት ግንኙነትና በዚህ ተፈቃቅዶ የሚያደርጉት ግንኙነት ተመሳሳይ ሊሆን ይችላል አይደል። ውጤቱ ግን ተመሳሳይ አይደለም። ይሄኛው የሚያጸድቅ ነው ህይወታቸው፣ ጋብቻ ቅዱሳንን የሚፈጠሩበት ነው አይደል፣ ግንኙነታቸው ይሄኛው ደግሞ ያልተፈቀደነው እና ያስጠይቃቸዋል። እንዴት ተመሳሳይ ግብር እንዴት ውጤት ተመሳሳይ አይሆንም ከተባለ አንድ ወታደር ቢኖር፣ ይህ ወታደር በጦርነት ዘመን ሂድ ግደል ተብሎ ነው የሚሄደው። ሂዶ ቢገል ተሸላሚ ነው አይደል? መግደሉ ነው ግ ተሸላሚ ያደረገው በመንግስት። ለምን ሂድ አድርግ ተብሎ ነው ያደረገው። በሰላማዊ ዘመን ግን መቶ አንዱን ቢመታ አሁን ወታደር ነኝ ብሎ ይያዛል። ግን ተመሳሳይ ነው ተመሳሳይ ነው ያኛውን ያደረገው አድርግ ተብሎ ነው ይሄኛውን ያደረገው አድርግ ሳይባል ነው ስለዚህ ይጠየቃል ማለት ነው ጥይት ስላለው ብቻ በመግደሉ ተሸላሚ አይደለም ሁኔታዎች ያስፈልጋል ጋብቻም በዚህ መልክ ነው ግንኙነት የሚታየው ጋብቻ ከሆነ ተፈቅዶለት ነው እያደረገ ያለው እያደረገች ያለው ስለዚህ ይሄ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ አስራ ሦስት ላይ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ተናግረዋል አይደል ይህ በሌለበት ባልተፈቀደበት ልጅ እፈልጋለሁ ልጅ እፈልጋለሁ ተባብሎ እንስሳዊ ግንኙነት ቢፈጽሙ ይሄ ከህግ ውጭ ስለሚያደርጉ ተጠያቂ ያደርጋቸዋል ማለት ነው